የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሀዋሳ ካምፓስ የአይኤስኦ 9001 2015 የብቃት ማረጋገጫ ሰርተፍኬት አግኝቷል። ተቋሙ ከኢትዮጵያ የተስማሚነት ምዘና ድርጅት ስነ ልክ ኢንስቲትዩት ያገኘው የብቃት ማረጋገጫ የአቅም ግንባታ ስራዎችንና የቴክኖሎጂን ማዘርፎችን በማዘመን የስራና ክህሎት ሚኒስቴር ባስቀመጠው አቅጣጫ መሰረት በመተግበር መሆኑን በኢንስቲትዩቱ የሀዋሳ ካምፓስ ኃላፊ አቶ ፍጹም ግርማ ተናግረዋል። በተለይ በ2017 በጀት አመት መነሻ ላይ ከስራና ክህሎት ሚኒስቴር ጀምሮ ተቋማት ወደ ስታንዳርድ መምጣት አለባቸው፣ አለም አቀፍ እውቅና ማግኘት አለባቸው በሚል የአይሶ ሰርቲፊኬሽን ሲስተም በሰፊው ነው እየተተገበረ ያለው። የሲስተም ሰርቲፊኬሽኖች፣ የፕሮዳክት ሰርቲፊኬሽኖች ያው በተለያዩ አለም አቀፍ እውቅና ባላቸው ተቋማት ይሰጣል እና የእኛ የሲስተም ሰርቲፊኬሽን ነው። ኃላፊው አክለውም የስራ እድል ፈጠራ ክህሎት መር መሆኑን በመጠቆም ተቋሙ ወጣቶችን በሙያ ብቁ እንዲሆኑ የድርሻቸውን እንዲወጣና ከባለድርሻ አካላት ጋር በአብሮነት እንደሚሰራ ገልጸዋል። እኛ የምናሰለጥናቸው ወጣቶች ቴክኒክና ሙያ ላይ ያሉ፣ በተደራጀ ሁኔታ ደግሞ ወደዚህ ተቋም የምናመጣቸው ኢንተርፕራይዞች አሉ። እነኚህ አካላት ሲሰለጥኑ ሙያ ሲያገኙ አምርተው መሸጥ ይችላሉ። ስለዚህ እኛ ካሰለጠንን የሚያደራጀው አካል ካደራጀ እጅ በእጅ እጅ ለእጅ ከተያያዘን ሁሉም የራሱም ሁሉም ባለ ባለድርሻ የራሱን አስተዋጽኦ ካደረገ የስራ እድል ፈጠራው ላይ የሚኖረው ሚና በጣም ከፍተኛ ነው የሚሆነው ነው። የደቡብ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ኃላፊ አቶ በዛ ገበየው ተቋሙ ለበርካታ ዘመናት የቆየና ብዙ ሚሊዮነሮችን ያፈራ መሆኑን አንስተው ለሀገር ያበረከተው አስተዋጽኦ የጎላ መሆኑን ተናግረዋል። የብዙ ዜጎች የስራ እድል ፈጠረኝ፣ ብዙዎችን ሚሊዮነር አደረገ ሚሊዮነር አደረገ ተቋም ነው ከ1950ዎቹ ጀምሮ 52 ጀምሮ አገልግሎት መስጠት ከጀመረበት ጊዜ አንስቶ ትልቅ ችግር ፈቺ ስራዎችን እየሰራ የቆየበት ነው። ከፌዴራል ኢንስቲትዩቱ ቀጥሎ ያለ ሁለተኛ ኢንስቲትዩት የአሰልጣኝ መምህራን አቅም የሚገነባ በኢንተርፕረነርሺፕ ስልጠና የሚሰጥ እንደዚሁም በብሄዳ ሊቀት ማይክል ለአለምም ለሀገርም ኢንተርናሽናል ወይልደር የሆኑትን በያጆችን ጭምር ያፈራ ትልቅ ተቋም ነው። የደቡብ ምዕራብ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ኃላፊ አቶ ሰለሞን ፈርሻ በበኩላቸው ጥራት ላይ ትኩረት አድርጎ የሚሰራ ተቋም ዘለቄታዊነቱ እንደማያጠራጥር ገልጸዋል። አንድ ተቋም ስለ ጥራት ትኩረት ሰጥቶ ሰራ ማለት ዘመኑ ገባው፣ ዘመኑ ተረዳ ብሎ መፈረጅ ይቻላል። ለዚህ ደግሞ ጥራት በጣም ወሳኝ ነው። የኢፌዲሪ አይሶ ሰርተፊኬሽን ዋና ዳይሬክተር አቶ አምሳሉ እንየው የእውቅና ሰርተፊኬቱን በሰጡበት ወቅት የኢትዮጵያ ተስማሚነት ምዘና ድርጅት ይህንን የእውቅና ሰርተፊኬት የተቀመጠውን መስፈርት በማሟላታችሁ እንኳን ደስ ያላችሁ ብለዋል። ተቋሙ በተለያዩ መስኮች የሚሰጠውን የሙያ ዘርፎችን በተመለከተ ከባለድርሻ አካላት ጋር በመሆን የመስክ ጉብኝት አከናውኗል።